ሰላም፣ ራሳችሁን በራሳችሁ እንዴት ማየት እንደምትችሉ ታውቃላችሁ። እንግዳስ ጠከተረ እኔ ጋር አሪፍ ዘዴ አለ። ይሄው ከተመቻችሁ፣ ላይክ ካልተመቻችሁ፣ ላሽ ባይ በኢትዮጵያ ታሪክ ውስጥ እንደ ጊዮርጊስ ዘመን ቀመር ከ1150 ጀምሮ እስከ 1270 የነበረው የአገው ስሮ መንግስት ደግሞ አራት ዋና ዋና ክፍለ ሀገሮች ነበሩት። እነዚህ አራት ዋና ዋና ክፍለ ሀገሮች ከላይ የሚመሩት በንቡረ እድ ነው ልባሉ። ቀጥሎ ርዕሰ ርዕሳን አለ። ልወያይበት የተነሳሁት ርዕስ ዋነኛ አላማው አንደኛ ታሪክ ተዛብቶ እንዳይነገር ታሪክ ተዛብቶ እንዳይተረክ ታሪክ በአግባቡና እውነተኛ በሆነው በሰነድ በተደገፈው በማስረጃዎች በተረጋገጠው በመረጃዎች በጎለበተው አግባብ ካልሆነ በስተቀር አጓጉል ሲቀርብ በጣም የሚያሳዝን ነው የሚሆነው። ስለዚህ ይህንን ብዬ የትግራይ ቤተ ክህነት ያወጣው መግለጫ አለና፣ በዚህ መግለጫ ላይ ዋናው ያነሳው ነጥብ የአባ ሰላማ መንበር ወደ ትግራይ ይመለስ የሚል ጥያቄ ነው። ልብ አድርጉ በደንብ አድርጋችሁ ያዙ። የአባ ሰላማ መንበር ወደ ትግራይ ይመለስ። ይህ ማለት ትግራይ የኢትዮጵያ ኦርቶዶክስ ተዋሕዶ ቀቢ የፓትሪያርክ መቀመጫ የመሳሰለው ነገር እንድትሆን የማድረግና የማጫር ምልክት ነው። ነገር ግን የአባ ሰላማ መንበር በራሱ የማን ነው የሚለውን እንመልከት። ሁላችሁ እንደምታውቁት ክርስትና ኢትዮጵያ ውስጥ የተጀመረው በአንደኛው ክፍለ ዘመን ነው። ወዲያውኑ ክርስቶስ እንደተሰቀለ አመት ሳይሞላው በቀጣ ክርስትና ወደ ኢትዮጵያ ምድር መግባቱና መሰበኩ ይታወቃል። ስለ ኢትዮጵያዊው ጃንደረባ ፊልጶስ ስላጠመቀውም ወደ ኋላ ሄዶ መመልከት ይቻላል። በግለሰብ ደረጃ ክርስትና እስራኤል ውስጥ የተሰበከበት ጊዜ እና ኢትዮጵያ ውስጥ የተሰበከበት ጊዜ እጅግ በጣም ተቀራራቢ እና የአመት እንኳን ልዩነት የሌለው መሆኑ እሙን ነው። ይሁንና ክርስትና መንግስታዊ ሃይማኖት ሆኖ የመንግስት ሃይማኖት ይወጣ ሆኖ የወጣው በኢዛናና በሳይዛና ጊዜ ነው። ኢዛናና ሳይዛና አብረው የነበሩ ወንድማማቾች ናቸው የሚለው የታሪክ ሰነዶች ሲኖሩ፣ ሌሎቹ ደግሞ ኢዛና መሪ ሆኖ ሳይዛና ደግሞ በሱ ስር የነበረ ግን አብረው ኢትዮጵያን በጋራ ያስተዳድሩ የነበሩ እንደሆኑ የታሪክ ድርሳናት ያውሳሉ። ይህን ካልኳችሁ በኋላ በቀጥታ ወደ ክርስትናን በተቀበለችበት በዛ ዘመን ቅዳሴ ይካሄድ የነበረው በግሪክ ቋንቋ ሲሆን በኢትዮጵያ ውስጥ ቅዳሴ የተጀመረው በግሪክ ቋንቋ ሲሆን በኋላ ወደ ግዕዝ እንደመጣ እንመለከታለን። ተላቻ ካልሆነ ቅዳሴ የሚቀደሰው በግዕዝ ቋንቋ ነው። ግዕዝ ቋንቋ ደግሞ በኢትዮጵያ ውስጥ ቀደምት ከሚባሉ ቋንቋዎች መካከል አንዱ ነው። በዛን ጊዜ ታዲያ ኢዛናና ሳይዛና ክርስትናን ሲቀበሉና ክርስትና የመንግስት ሃይማኖት ሲሆን ለመጀመሪያ ጊዜ ኢትዮጵያ ውስጥ ተልከው የመጡት ጳጳስ አባ ፍሬምናጦስ ናቸው። አባ ፍሬምናጦስ የተላኩት ደግሞ በፓትሪያርክ አትናቴዎስ ነው። ፓትሪያርክ አትናቴዎስ መቀመጫቸው ግብፅ ውስጥ ነው። ግብፅ ሲቀመጡና ወደ ኢትዮጵያ የሚላከው ጳጳስ ነው። ልብ አድርጉ፣ ፓትሪያርክ አይደለም። ፓትሪያርክ እስከ አስራ ዘጠኝ መቶ ሀምሳ ስድስት እንደ ኤሮፓ ዘመን ቀመር ኢትዮጵያ ውስጥ ኖረው አያውቅም። ፓትሪያርክ ለመጀመሪያ ጊዜ ኢትዮጵያ ውስጥ ያስጀመሩት ንጉሰ ነገስት አጼ ኃይለ ስላሴ ናቸው። እንግዲህ አቡ አባ አትናቴዎስ አባ ፍሬምናጦስ ሰዎች ከላባቸው በኋላ አባ ፍሬምናጦስ በነበራቸው በጎ የክርስቶስ አስተምህሮ ሰላምን ለማስፈን የሰላምን ምንነት ክርስቶስ ሰላም መሆኑን በመስበካቸው የተነሳ ሁለት ቅጥያ ስሞች ቋሚ ሆነው ግን የመጡ ስሞች አሏቸው። አንዱ ስም የአባ ፍሬምናጦስ አባ ሰላማ ሲሆን ፋዘር ኦፍ ፒስ ማለት ነው። የሌላኛው ስማቸው ደግሞ አባ ከሳቴ ብርሃን ወይም ሪቪለር ኦፍ ላይት በመባል ይታወቃሉ። እንግዲህ ከዚህ በኋላ እንዴት አድርገው ከ475 እስከ 480 ባለው ጊዜ ዘጠኙ ቅዱሳን ከሱሪያ መጥተው ከተለያዩ የዓለም ክፍል መጥተው ክርስትናን በጣም እንዳስፋፉ ገዳማትን እንደመሰረቱና የመሳሰለው ነገር ይታወቃል። ልብ አድርጉ። ፓትሪያርኩ መቀመጫው ግብፅ አሌክሳንድሪያ ፓትሪያርኩ እንደገና ከግብፅ ሁልጊዜ ከግብፅ የሚላከው ጳጳስ አለ። በፓትሪያርኩ ስር ለኢትዮጵያ የሚመደበው ጳጳስ ነበር። ከጳጳሱ በታች እጨጌ የሚባል አለ። እጨጌው ስብአዊት ስትሪ ኢትዮጵያዊ ነው። እጨጌው ኢትዮጵያ ነው። ልባደቁ ፓትሪያርክ አለ። ፓትሪያርኩ መቀመጫው ግብፅ ውስጥ ነው። በደንብ ላስምርላቸው አለ። ሰላም ምርጦች። አለዚህ ኮሜንት ለፊትሽ ምንድን ነው የምትጠቀሚው? ከባድ ሚዛን በፊት ምን እጠቀማለሁ መሰለሽ? ምንም አልጠቀምም። ቆንጆ ፊልተር ብቻ ነው የምጠቀመው። እንዴት ነው አሳምሮኛል። እንዲየ ጥስት አልፋ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናቸው? ሰላም ነው። አሁን ይሄን የምታዩት ይሄ ስራ ነው ያው ዛሬ ስራውን ጀምሯል። ስራ የጀመረው ፓስፖርት ነው ፓስፖርት ነው። ሊስባሴ አልተጀመረም። ሊስባሴ ብላችሁ እንዳትመጡ። ያለውን መረጃ ደግሞ በኋላ ላይ ሙሉ መረጃውን ይይዛላችሁ እመጣለሁ። ይውላችሁ እስካሁን ብዙ ሰው መጣ፣ በጣም ብዙ ሰው፣ የሚቆም ሰው ደግሞ ብዙ ሰው አለ እና ሲጀምር ደግሞ እኔ ሁሉን ነገር እንደላችኋለሁ ላቸው የፓስፖርት አሁን የመጣው ፓስፖርት እድሳት ነው። ፓስፖርት እድሳት። አሁን ደግሞ አዲስ ፓስፖርት ማውጣት የሚፈልግ ያለውን ኢትዮጵያዊነት መረጃ ይዞ መጥቶ አዲስ ፓስፖርት ማውጣት ይችላል ማለት ነው። በጣም ብዙ ሲሆን ያለው እስካሁን እያንዳንዷን ሲ ያደራጇትን ሴል በሙሉ አግንተን ሴሏን በጣጥሰን ጎንደርን ለማተራመስ ያደራጇትን ነገር በሙሉ በቁጥጥር ስር ከዋል ነው። በኋላ የጎጃም ወጣትን በእነዚህ ሴረኞች ነቅቶ መቃወም ከጀመረ በኋላ ነው። አማራን አንድ ለማድረግ ልንሰራ የምንችል እንጂ ለጊዜው አማራ ብለ ተገ መጋደል የለም። አንድ አማራ ብለ ተሰብስበ ለብልጦች መዘረፍ መዘረፍ የለም። እነበቃ እነምንቃ እነምንቃ ስንቱን ነው የዘረፉት? አማራ ልንረዳ ብለው ግን አንድ አማራ ሲረዱ አይታችኋል? ሲዘርፉ አይታችሁ ሲረዱ አይታችኋል? የለም እስቲ ንገሩኝ። እዚህ ላይ ጻፉልኝ። እገሌ የሚባለው የጎጃም ቡድን የለመነውን ገንዘብ ወስዶ ሲሰጥ አየው ካላችሁ ላሳምነው። እናት እንኳን ወደ ሁለት ሚሊዮን ሁለት ሚሊየን ዶላር ተለምኖበት ሁለት መቶ ሺህ ብር ነው ሲሰጣት፣ እንዲህ የተሰጣት እኛ ስንት ጮኸን ነው በላችሁት በላችሁት ብለህ። ሁለት መቶ ሺህ ብር ሰጥቷት እሷ በረ ዞር በሉኝ ምን ሊያረግል፣ እኔ ልጄን ነው እንጂ ልጄን እንደዚህ ጠብቃችሁ ባስረከባችሁ እንጂ ልጄን በፖለቲካ አሲራችሁ ገላችሁ፣ አስከሬኑን አምጥታችሁ ዛሬ ብር ይዛችሁ ትመጣላችሁ? ውሰድ ወዲያ ብላ ያባረረ። ከዛ ውጭ እስቲ ጎጃሚ የሰበሰበው ገንዘብ ሲሰጥ ያያችሁት አምጡ። ውስጥ ይህን ገንዘብ ሰብስቦ ለዚህ ተግባር ሰጥቷል ብላችሁ? የለም የለም፣ እየበሉት ነው። ስለዚህ አንድ አማራ እንዴ? እንዴት ነው አንተ? ቆይ እስቲ ልንገራ። አንድ አማራ ነው የምትል ሰው ማለት ነው? አንባቸው መኮንንን የገደለ ቡድን አንድ አማራ ብሎ የሚሰብክህ የእውነቱን ነው? አሳምነው ጽጌን ገለው፣ አሳምነው ጽጌስ ገደላቸውና አሳምነውን በሙሉ የጨፈጨፋቸው አምባቸውን አሳምነው ነው ብለው ሚዲያ የሰሩ ድምፁን ለማን ሆናቸው ወይ? ነበር እዛ ጋር ግን ሳይ መከላከያው ሲደማ ሲቆስል ሲሞት ሲያቀጠው ሲሸሽ ሳይ ያን ሀሳብ እንዲቻል ነው ነ አየ እዚህ እያለ የምታወራውና መሬት ላይ ያለው አሁን ቅድም የገባው ልጅ ሽሽ እየተባለ ሽሽ እየተባለ መጀመሪያ ስለ ውትድርና እናውቃለን። ለምንድን ነው የሚሸሸው ብለን እናውቃለን ወይ? ወያኔ ምን አይነት አቅም እንዳለው እናውቃለን ወይ? ግንባር ላይ ገብተን እናውቃለን ወይ የሚመጡ ተልቆች በሙሉ ጎንደርን ለማተራበስ እንደሆነ ከመልቱ አላያቸኋቸውም? እና ይለ ኢየሱስ የሚባሉት ጎጃሜዎች ምንድን ነው ያሉ? በህዋት ሚዲያ ወጥተው በትግራይ ሚዲያ ወጥተው ምንድን ነው ያሉ? ለሰሊጥ ነው። ወልቃይት የትግራይ ነው፣ ግን ለሰሊጥ ነው የጎንደር ፖለቲከኞች የሚታገሏችሁ እኮ ነው ያሉ። ሰሊጡን ግን ማነው የሚያርሰው? ማነው ዘይት የሚያመርተው? ጎጃሜ የኡመር እርሻ የቋረ የመተማ እርሻ ማን ነው የሚያርሰው? እነ ወርቋይተ ነው እነ አበባው እነ በላይነ ክንዴ፣ ሌላ ጎጃም ነው የሚያርሰው። ሰሊጡን ማን ነው የሚያጭደው? የጎጃም የቀን ሰራተኛ ነው የሚያጭደው። ማን ነው ሰሊጡን የሚያራግፈው? የጎጃም የቀን ሰራተኛ ነው የሚያራግፈው። ሰሊጡን ማን ነው የሚጭነው? ጎጃሜ ነው የሚጭነው ነው ሰሊጡን አምቱ የት ነው የሚያራግፈው? ደብረ ማርቆስ፣ ቡሬ እና ዳንግላ ነው የሚያራግፈው የሚያራግፈው ተሸካሚ የቀን ሰራተኛው ጎጃሜ ነው። እዛ ሳ ምንድን ነው ያረጉ? ዘይት የሚያመርተው ማን ነው እነ ወርቁ አይተ ነው። ዘይት ፋብሪካ ውስጥ የተቀጠረው ሰራተኛ ነው ጎጃሜ ነው። አያችሁ፣ ስለዚህ ጎንደርን መምታትና ማዳከም ትልቅ የፖለቲካ ትርፍ አለው ለጎጃሜ። ለምን ሰሊጥ በእጁ ነዋ። ይሄ የታሪክ ጸሐፊ፣ ኦሮሞ ጋላ ነው ኦሮሞ ሸታታ ነው እያለ የሚጽፍ የታሪክ ጸሐፊ ነው የሚባል የጎጃም የጸሐፊ ውሸትም። በነገራችሁ ላይ ኢትዮጵያ የሚጻፍ ታሪክ በሙሉ የውሸት ለማስመሰል ለማስታረቅ፣ ለማስማማትና ለማጋደል ተብሎ የሚጻፉ ሁለት መጽሐፍ አማራ የለም አማራ የሚባል ማህበረሰብ የለም ብለው የጻፉት ጸረ አማሮች አማራን ጄኖሳይድ እንዲደረግ የሚፈልጉ ቡድኖች ናቸው። እነዚህ የታሪክ ጸሐፊዎች ሳይሆኑ ጸረ አማሮች ናቸው። ኦሮሞ የሚሸት የሚገማ በባህሪ ወጣ ምናምን ብለው የጻፉ የኦሮሞን ሕዝቦ የሚጠሉ ጸረ ኦሮሞዎች እንጂ ታሪክ ለሁሉም ስለሚጠቅም ማለት ነው። ሚሊሻዎች ነበሩና ወያኔ ገጥመቻቸው ወያኔ ገጥማቸው ጠንከር ስትልባቸው ጊዜ ምን አደረገ? ማፈፈቅ ጀመረች። እነሱ ደግሞ ሸሸች ብለው በጣም እየተከተሉ መምጣት ጀመሩ። ልክ ነህ። እንግዲህ ሆነ አስተኳሹ አታጋዩ ብዙ ጊዜ አንድ ሁለት ኪሎ ሜትር ሶስት ኪሎ ሜትር በመነጽር ነው የሚያዩ እና በቴሌግራም ነው የሚነጋገረው። እና ወያኔ አቅጣጫዋ አይደለም፣ ወደኋላ እየሄደች ያለችው እየሳበቻቸው ነው፣ መሀል ልትቀጣቸው ገብቶሃል። የዛ ጊዜ ተመለስ የሚል ነገር መጣ። እንዴት ተመለስ ይለናል? እያሸነፍናት ብለው አበዱ። እንደፈለክ ብትመጣ ነገራቸው ያገባቸው እዛ ይመጡ እና ፌስቡክ ላይ አሻጥር ነው ድኒ ነው ብለው መቀድ ይጀምራሉ። የተወሰኑ ማለት ነው። አንድ ቀን ሄዶ ወራ እንጂ ነው ተግባር ላይ ሁኜ እኔ ደሴ ነበርኩ እኔ ደሴ ነበርኩ እኔ ደሴ እያለሁ ቪዲዮ የሰራ ሰው እያለ በጣም ያናደደኝ። እኔ እዛ ጋር ልጆቹ ሰው ብለውኝ እንጂ ከሱ ጋር ራሱ የምንላቀቅ አልነበር። ነው ምስጋናው የሚባል የውሸት ፋን ነው። እውነቴን ነው ም በሙሉአቴ ነው የምናገረው። ምክንያቱም ደሴ ነበርኩ ደሴ ነበረ እነምሬ እነምሬው እዛ ስንት አይነት ዋጋ እየከፈሉ ተጠብቆ ነበር ግን ላይ ና ኦሮሞ አንድ ዘር ነው ብሎ አስታርቆ እዛ ውስጥ ኢንተረስት አለ ይላለ እንጂ ሪፈር የሚያደረገው የታሪክ ማስረጃ የለው። ገባችሁ? ስለዚህ እንደዚህ እንደዚህ ያለ ነገር ነው። በእርግጥ ጎጃሜ ኦሮሞ ሊመስል የሚችል አንዳንድ ነገር አለ፣ ከሆነም ጥሩ ነው። እኔ ኦሮሞ አይሆን አልልም፣ ግን ወይ ኦሮሞን እዛ አይሳደብም። በላይ ዘለቀ ጎጃሜ ነው የሚሉ አሉ። በላይ ዘለቀ ግን ትክክለኛ ታሪኩ ሪፈር ሲደረግ ኦሮሞ ነው። ምናልባት የበላይ ዘለቀ ልጅ የሆነ ሰው አለ። ኦሮሞ ነው፣ ምንም ይህ አይካድም። የጎጃም ሰው የኦሮሞ ዘር አይኑረው እኮ አንልም፣ መኖር ይችላል። የበላይ ዘለቀ ልጅ ነህ ካልክ ከኦሮሞ ነህ ልጦን ትችላለህ። እሱን አንከራከር፣ ግን የታሪክ ሪፈረንሱ ምንድን ነው ነው? ገባችሁ ጎንደር፣ ጎጃም፣ ወሎ፣ ሸዋ የሚባል የለም አንድ አማራ ነው የሚሏችሁ አሰባስበው ጥቅም ሊዘርፏችሁ ነው። እውነት ነው፣ አማራ አንድ ነው ብለን ሰብከናል። አማራን አደራጅተናል። አማራን ወደ አንድ አምጥተነው፣ ነገር ግን አምጥተነው የተጠቀምነው ነገር የለም። ነጥቀው ጎጃሚዎቹ ወስደው ዘረፉት። ገጧቸውን በአማራ ስም ሀብት ሰበሰቡ። በአማራ ስም ዘረፉን። በአማራ ስም አበጣበጡን። በአማራ ስም ጎንደርን አፈረሷል። በአማራ ስም ጎንደርን የደም ጎርፍ አጎረፉ። በአማራ ስም ቅማንት አደራጅተው አጨራረሱ። በአማራ ስም ጉምዝ አደራጅተው አስጨፈጭ በአማራ ስም ገንዘብ ገንዘብ ነው በቃ ነሱ ስለዚህ ተመልሰን እነሱ ጋር አንድ አማራ እንሆን የሚል ሰው ያ የሴራ ፖለቲካ ከናፈቀው ብቻ ነው። አሁን አንድ አማራ የሚባል ነገር የለም። በየአካባቢ ተደራጅ፣ ራስክን ግን አስከብር፣ የራስን ጥቅም ጠይቅ። አንድ አማራን እንዴት እናምጣው ካለ እንደገና ተነጋግረን እነሱ ከዚህ ሴራ ሙሉ ለሙሉ ተበትነው ነው ነው የጎንደርን ሰዎች ከማሳደድ የጎንደርን ብጥብ